የኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ፣ የኢፌድሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር አቶ ታገሰ ጫፎ፣ የኢፌድሪ ምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ፣ ጠቅላይ ሚኒስትር በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ግንባታ ማዕከል ኃላፊ ክቡር አቶ አደም ፋራ፣ የአፍሪካ ሕብረት ኮሚሽን ሊቀመንበር ክቡር አቶ ማህሙድ አሊ ዩሱፍ፣ የኢጋድ ዋና ጸሐፊ ክቡር ዶክተር ወርቅነህ ገበየው፣ ክቡራንና ክቡራት፣ ጥሩ የተደረገላችሁ እንግዶች፣ የፌዴራልና የክልል ከፍተኛ የስራ ኃላፊዎች እንዲሁም አምባሳደሮች፣ በቅድሚያ ሁላችሁንም ወደዚህ መርሃ ግብር እንኳን በሰላም መጣችሁ ለማለት ፈልጋለሁ። በሰሜኑ የሀገራችን ክፍል የተከሰተውን ግጭት በንግግር ለመቋጨት ዘላቂ ሰላም ለማምጣት ያለመ ቋሚ የጠላትነት ማቆም ስምምነት በሁለቱ ተፋላሚ ወገኖች መካከል በደቡብ አፍሪካ ፕሪቶሪያ መፈረሙ ይታወሳል። ይህንን ስምምነት ተከትሎ በስምምነቱ እና በኢፌድሪ ሕገ መንግስት እንዲሁም ሌሎች አግባብነት ባላቸው የሀገሪቱ ሕግና ደንቦች መሰረት በትግራይ ክልል አካታች ጊዜያዊ አስተዳደር መቋቋሙም ይታወቃል። የተቋቋመው ጊዜያዊ አስተዳደር በክቡር አቶ ጌታቸው ርዕሰ መስተዳድርነት ሲመራ የቆየ ሲሆን ይህ ጊዜያዊ መስተዳድር በአዋጅ 3591995 መሰረት ሊያገለግል የሚችልበትን የሁለት ዓመት የቆይታ ዘመን በቅርቡ አጠናቋል። ሆኖም በፕሪቶሪያ ስምምነት መሰረት በአካታች ጊዜያዊ አስተዳደሩ መከናወን ያለባቸው ቀሪ ስራዎች በመኖራቸው የጊዜያ አስተዳደሩን የቆይታ ጊዜ ማራዘም እንዲሁም የጊዜያ አስተዳደሩን መልሶ ማዋቀር አስፈላጊ ሆኗል። የዛሬው መርሃ ግብር በዚህ ሂደት እየተሰናበቱ ያሉት የቀድሞ የአካታች ጊዜ አስተዳደር ርዕሰ መስተዳደር ክቡር አቶ ጌታቸው ረዳና ከዛሬ ጀምሮ ጊዜ አስተዳደሩን እንዲመሩ የተሰየሙት ክቡር ጄኔራል ታደሰ ወረደ መካከል የኃላፊነት ርክክብ የሚካሄድበት እንዲሁም ዛሬ ኃላፊነት ተረክበው ስራቸውን በይፋ የሚጀምሩት ክቡር ጄኔራል ታደሰ ወረደ በኃላፊነት ዘመናቸው ከፌዴራል መንግስትና ከሌሎችም ባለ ድርሻ አካላት ጋር በመቀናጀት ቅድሚያ በመስጠት የሚያስፈጽሙትን ተልእኮ አፈጻጸም በተመለከተ የቃል ኪዳን ሰነድ የሚፈርሙበት ስነ ስርዓት ነው። ይህ ሂደት ሰላምን ለማጽናት ቀጣይ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ መልሶ ግንባታ ሂደቶችን ለማሳለጥ ከፍተኛ ሚና እንደሚኖረው ይታመናል። ስለዚህ ይህን ስርዓት ልትታደሙ ስለተገኛችሁ ሁላችሁንም ለማመስገን እወዳለሁ። ከዚህ በመቀጠል ክቡር አቶ ጌታቸው ረዳ ለመርሃ ግብሩ ታዳሚዎች አጭር መልእክት እንዲያስተላልፉ ወደ መድረኩ ጋብዛለሁ። ክቡር ጠቅላይ ሚኒስትር አብይ አህመድ፣ የፍርድ ጠቅላይ ሚኒስትር ክቡራን፣ የዓለም አቀፍ ማህበረሰቡ ተወካዮች፣ ፕሮቶኮል እንደተጠበቀ ሆኖ እንደተባለ ከሁለት ዓመት በፊት የጊዜያዊ አስተዳደሩ በሚመሰረት ወቅት የፕሪቶሪያን ስምምነት በተሟላ መልኩ ተግባራዊ ለማድረግ የገባናቸው ቃሎች ነበሩ። ይህንን ከማድረግ አንጻር እስካሁን የተንቀሳቀስን የመጣንባቸውና በትግራይ ክልል ውስጥ አገልግሎት ተመልሶ እንዲቀጥል ለማድረግ የሰብአዊ መብት ድጋፍ እንዲገኝ ለማድረግ በተቻለ መጠን ተፈናቃይ ወደ ተፈናቀልበት አካባቢ እንዲመለስ ለማድረግ የተጀመሩ በርከት ያሉ ስራዎች የነበሩ ቢሆንም የሰራናቸው ስራዎች የቱንም ያህል አዎንታዊ ውጤት ቢኖራቸውም በተሟላ መልኩ ፕሪቶሪያን ካለ ማሳካታችን ጋር ተያይዞ በትግራይ ውስጥ አሁንም ቢሆን ቀጣይ ችግር ሆኖ የቀጠለበት ሰላማችንን ጠብቀን ለማድረግ ለመቀጠል የምናደርገው እንቅስቃሴም ብዙ ፈተናዎች የገጠሙበት ሁኔታ ሆኖ እስካሁን ቆይቷል። አሁንም ቢሆን እንደተባለው ሁለት ዓመቱ ሁለት ዓመት ያለፈው የጊዜው አስተዳደር ፌዴራል መንግስት ለተጨማሪ አንድ ዓመት እንዲቀጥል ውሳኔ ማስተላለፉ እንደ አንድ አዎንታዊ ተግባር የሚወሰዱ ሆኖ ዋናው ትኩረት መደረግ ያለበት ከአሁን በፊት ጀምረናቸው ያሉ ነገሮችን ማጠናከር ያልተጀመሩና በተለይም ደግሞ ፖለቲካችንን ጭምር ከማበላሽት አንጻር የሰላም እንቅስቃሴያችንን አደጋ ላይ ከማስገባት አንጻር ትልቅ አስተዋጽኦ ያላቸው በመቶ ሺዎች የሚቆጠሩ ዜጎቻችን ወደ ተፈናቀሉበት ቦታ የሚመለሱበት ሂደት በፍጥነት የሚጠናቀቅበት ሁኔታ ልዩ ትኩረት ተሰጥቶት መሰራት የሚገባው ነው የሚል እምነት አለኝ። እንደተባለው የተሰሩ በርካታ ስራዎች አሉ። ያልተሰሩት ካላቸው ውጤት አንጻር የተሰሩትንም ጭምር ያጨለሙበት የተሰሩትንም ጭምር ያደበዘዙበት ሁኔታ ስላለ ያልተሰሩትን ሙሉ ትኩረት አድርገን በመስራት የተሻለ ውጤት ለማስመዝገብ የትግራይን ህዝብ የሰላምና የለውጥ ፍላጎትም በተሟላና በተጠናከረ መልኩ እንዲቀጥል ለማድረግ የሚያስችል አቅም ስለሚፈጥር እዚህ ላይ ትኩረት ተደርጎ መሰራት አለበት የሚል እምነት አለ። የውስጥ ፖለቲካ ንትርካችን ፕሪቶሪያ በተሟላ መልኩ እንዳይጠናቀቁ ማድረግ ረገድ ያንበሳውን ድርሻ ይዟል ብል ማጋነን አይሆንም። አሁንም ቢሆን በእያንዳንዱ እለት ሁለት ዓመት ሙሉ በውስጥ ንትርክ ያሳለፍናቸው ጊዜዎች በተለያዩ ችግሮች ምክንያት በጦርነቱ ከፍተኛ ቁስል የደረሰበትን ህዝባችን ቁስል ላይ እንጨት እንደ መስደድ የሚቆጠር ነው። በአሁኑ ሰዓት በዚህ አይነት አካሄድ እንድንቀጥል የወሰንን እንደሆነ አሁንም ህዝባችን ለተጨማሪ ችግር የምናጋልጥ ስለሆነ ይሄ ህዝብ ከማንም በላይ ሰላም የሚገባው ህዝብ መሆኑ እንደ ማንኛውም ኢትዮጵያዊ ሊደርሰው የሚገባ የለውጥ ትሩፋትም ሊደርሰው እንደሚገባ አውቀን በዚህ ጉዳይ ላይ ልንረባረብ የሚገባ መሆኑን ማስመር ፈልጋለሁ። እንዳልኩት ሁለት ዓመት ሙሉ አንዱ አንዱን ሲጎትት እዚህ ደረጃ ላይ ደርሰናል። አሁን አንዱ አንዱን እየጎተተ የትም መቀጠል የማይችልበት ሌሎች ኃይሎችም ጭምር ይህን አጋጣሚ በመጠቀም የህዝባችንን ሰላም ለመንጠቅ የህዝባችንን ሰላም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 በአሁኑ ሰዓት በትግራይ ህዝብ ዘንድ ያለው የሰላም ፍላጎት የለውጥ ፍላጎት በምንም መልኩ መቀልበስ አይቻልም። ይህንን ግምት ውስጥ አስገብተን የቀሩትን አሳምቶቻችንን የምንሰራበት ሁኔታ መፍጠር አለብን የሚል መልእክት ማስተላለፍ ፈልጋለሁ። ከሰልፎች እና ከስብሰባዎች ይልቅ ስራዎች ላይ ትኩረት ማድረግ የህዝባችንን ችግር የህዝባችንን ስቃ የምናሳጥርበት ሁኔታ እንደምንመርጥ ያለኝን እምነት መግለጽ እፈልጋለሁ። በዚህ አጋጣሚ እነዚህን ስራዎች ለመስራት የህዝቡን የለውጥ የሰላም ፍላጎት ተጠናክሮ እንዲቀጥል ለማድረግ የተጀመረ እንቅስቃሴ ውስጥ በቅን ልቦና በሁሉም አቅማችን የምንረባረብ መሆኑን እኔም በግሌ አቅሜ የፈቀደውን ሁሉ የምሰራ መሆኑን በዚህ አጋጣሚ ማረጋገጥ ፈልጋለሁ። አመሰግናለሁ። የተከበሩ የኢፌድሪ ጠቅላይ ሚኒስትር አቢይ አህመድ፣ የተከበራቸው ከፍተኛ የኢፌድሪ የመንግስት ኃላፊዎች፣ የተከበሩ አቶ ጌታቸው ረዳ፣ የተከበራቸው የዲፕሎማቲክ ኮሚኒቲ አባላት፣ እንግዲህ በዛሬው ዕለት ታሪክ እዚህ አድርሶን ትግራይ ጦርነቱ አልፎ ከዛ ሁለት ዓመት የሽግግር ጊዜ ቆየን። በዚህ የሁለት ዓመት የሽግግር ጊዜ ጌታቸው ፕሬዝደንት፣ እኔ ምክትል፣ ጀኔራል ጻድቃን ምክትል ሆነን ካቢኔታችንን ይዘን ብዙ ጥሩ ስራዎች ሰርተናል። በዛው ያክል ደግሞ ብዙ ድክመቶች ነበሩን። በተለይ በተለይ በተለያዩ ጉዳዮች በዋናነትም ከፕሪቶሪያ ስምምነት መተግበር ጋር ብዙ ድክመት እንደነበረን ይታወቃል። ሁሉም የተሰሩት የነበሩት ድክመቶችም ሁሉም የነበሩት ጥንካሬዎችም የጋራችን ናቸው። እንግዲህ በዚህ ባለፉት ጊዜያት አንዱ ሲነሳ፣ አንዱ ሲጣል፣ አንዱ ሲወቀስ፣ አንዱ ሲወቅስ የኖርንበት ሁኔታ አለ። በተጨባጭ ግን የችግሩም ባለቤቶች እና አሁን እዚህ ደርሰን ጊዜያዊ አስተዳደሩ አሁን ያለበት ሁኔታ የግድ መስተካከል ስላለበት እዚህ ደርሰናል። እዚህ ደርሰን ያው ጊዜያዊ አስተዳደሩ መቀጠል ስላለበት ለቀጣዩ አንድ ዓመት በተወሰነ የፕሬዝደንት ማስተካከል ቀጥሎም የተወሰነ የካቢኔ ምናምን ማስተካከል እንዳዲስ ስራው እንዲሰራ እድል አግኝቷል። በዚህ አጋጣሚ ይሄ እድል ለእኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራ ደግሞ እድል እንደሚሆንም አውቃለሁ እና ፈተናዎቹም ምን ምን እንደሆኑ እገምታቸዋለሁ፣ አውቃቸዋለሁ ኖሬ ባቸዋለሁ። ግን የቀረው አንድ አመት ቢሆን ባለፈው ያልሰራ ናቸው ስራዎች አሉ። በጣም ብዙ ናቸው። ቀጣይ መስራት ያለብን ስራዎች አሉ። ከፕሪቶሪያ ስምምነት ብቻ የተያዘ ሳይሆን በራሳችን በውስጣችን ባለፉት ሁለት ዓመታት የተፈጠሩ ከፍተኛ የጸጥታ የፖለቲካ እና ኢኮኖሚ ቀውሶች አሉ። እነዛም የሚፈጥሩት የስራ አጠቃላይ ሲታይ ሁሉም ተደማምረ ሲታይ ቀላል አደለም፣ እና እነዚህ ላይ ለውጥ ለማምጣት ማዕከል የሚሆን ስልጣናት የነበረችውን ትግራይ አሁን ማዕከሉን በማጠናከር ስርዓት ያለባቸው እንደሆኑ እና ዋናው ቀጣይ ስራም ሰላምን ይዘ ሰላምን አረጋግጦ የህዝቡ ጥያቄን መፍታት ፕሪቶሪያ ስምነትን ሙሉ በሙሉ እንዲተገበር ማድረግና በዛ መጠን አሁን ያለውን ውጥረት እንትን ሆነው ተረግቦ ሁሉም ያለው የፖለቲካ አካሄዳችን ለውጥ ምናደርግበት የወጣቱ የለውጥ ፍላጎትም ምን ምናሳካበት ቢያንስ ቢያንስ ትንሽ መልክ ምናሴዝበት አይነት ሁኔታ ይፈጠራል የሚል ግምት አለኝ። ለዚህ ስራ ዋናው የትግራይ ህዝብ ድጋፍ እጅግ አስፈላጊ ሆኖ የፌዴራል መንግስት ድጋፍም እንደማይለየኝ ሙሉ እምነት አለኝ። በተመሳሳይ መጠን የዓለም አቀፍ የዲፕሎማቲክ ማህበረሰብ ድጋፍም እንደማይለየን ተስፋ አድርጋለሁ። ትልቁ ነገር ደግሞ አቶ ጌታቸው ረዳ የፈለገው ቢሆን የስራ ለውጥ ቢያደርጉም ክልሉም ያውቁታል ያላቸው እና በቀጣይነት የሚኖራቸው ሚናን በደንብ አድርገ ይገነዘባለሁና የእሳቸው ድጋፍም እንደማይለየኝ ተስፋ አድርጋለሁ። ከባድ ነው። የብዙ የሁላችንም ህብረት ካልተጨመረበት በስተቀር አቃሎ የሚገባ ችግር የለም እና በተቻለ መጠን ላለመውደቅ እንግዲህ ብቻ ስትሆን ወጥቃ መውደቅ ትችላለህ። ግን በደንብ ከተተጋገፍክ ጥሩ መራመድ ትችላለህ እና ድጋፉ አይለይም የሚል እምነት አለኝ። አመሰግናለሁ። Thank you very much. Uh,

አቶ አዳንፋራ ዲፕሎማቲክ ኮር አወር ፓርትነርስ ኢን ፒስ ጉድ ሞርኒንግ ቱ ዩ ኦል። በመጀመሪያ ክቡር አቶ ጌታቸው ረዳ ላለፉት ሁለት ዓመታት በትግራይ አንገብጋቢ እና እጅግ አስፈላጊ የሆነውን የሰላም ፍላጎት ለማረጋገጥና ከሰላሙ ባሻገር ላደረጉት አስተዋጽኦና ለሰጡት አመራር ከሁሉ በላይ ከፕሪቶሪያ ጀምሮ ከስምምነቱ ጀምሮ ለትግራይ ሕዝብ ሰላም ላላቸው ቁርጠኝነት ሳይለዋወጥ ለጸና አቋማቸው የፌዴራል መንግስት እንዲሁም በራሴ ስም ከፍተኛ ምስጋና ላቀርብላቸው እፈልጋለሁ።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 ልናሟላቸው የሚገቡ የሕግ ክፍተቶች እንዳሉ ተገንዝበናል። በአዋጅ ሊሻሻል የሚገቡ የሚገባቸው ጉዳዮች ነበሩ። በአሰራር ሊታረሙ የሚገባቸው ጉዳዮች ነበሩ። እነዚህን ሁሉ ካስተካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። ክቡር ጀኔራል ታደሰ ባለፉት ሁለት ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት ሁለት ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። በረዥም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። በእኛ በኩል ለዛሬ ያለን መልእክት የአዋጅ ማሻሻሉ አሰራር መከተሉ እንደዚህ ያለም ግሬስፉል ፕሮግራም ማካሄዱ በሙሉ ልክ ለአንድ ሰው አይን እንደ መቅጠም ነው። አይን የሌለው ሰው የሚፈልገውን ነገር በቀላሉ መከወን ይቸገራል። የህግ፣ የአሰራር እንደዚህ አይነት ሴሬሞኒያል ጉዳዮች ለጀኔራል ታደሰ በትክክል የሚያዩ ሁለት አይን ይሰጣቸዋል። አይናማ ያደርጋቸዋል። በህግ ላይ ቆመው አወያይተው ጊዜ ወስደው በሁሉም ፈቃድና ይሁንታ የመጡ ፕሬዚዳንት ስለሆኑ አይናማ ሰው ያደርጋቸዋል። ነገር ግን አይናማ መሆን ለማየት በቂ አይደለም፣ ብርሃን ይፈልጋል። አይን ያለው ሰው ብርሃን በሌለበት ቦታ ላይ ወይም በጨለማ ውስጥ አይናማ ሰውና አይን የለው ሰው እኩል ናቸው። ሁለቱም መንቀሳቀስ አይችሉም። አይኑ ህግ ነው። አይኑ ስርዓት ነው። አይኑ አሰራር ነው። ብርሃኑ ግን ተግባር ነው። የትግራይ ህዝብ የጠማውን ሰላም፣ የትግራይ ህዝብ የጠማውን ልማት፣ የትግራይ ህዝብ የጠማውን እንደሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እስከዚህ ደቂቃ ያገኙትን አይን በብርሃን የተሟላ የሆነ እና ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። እስከዚህ ጊዜ ድረስ አይን የመቅጠሙ ስራ በተሟላና ህጋዊ በሆነ መንገድ ተከናውኗል። ብርሃን የማከሉ ስራ ግን ከሰዓት ጀምሮ እሳቸው የሚወስዱት ጠንካራ እና ህጋዊ ውሳኔዎች ላይ የሚመሰረት ይሆናል። ታሪክ የሰጠንን እድልና ጊዜ ህግን ተንተርሶ ለህዝብ ጥቅም መጠቀም ለትውልድ የሚበጅ ስለሆነ ጀነራል ታደሰ በጣም ብዙ ድምጾች፣ ብዙ ጅምብሮች ያሉበት የፖለቲካ አውድ ቢሆንም ያላቸው ልምድ በመጠቀም በመጠቀምና የፌዴራል መንግስት እንዲሁም የኢንተርናሽናል ኮሚቴውን ድጋፍ የአቶ ጌታቸውን ድጋፍ በማከል ቀሪ ስራዎች በተሟላ መንገድ እንዲከወኑና የትግራይ ህዝብ እንደ ሌሎች ክልሎች በራሱ መርጦ የሾማቸው ግለሰቦች እንዲያስተዳድሩት የሚያስችል ሁኔታ ይፈጥራሉ ብዬ ተስፋ አርጋለሁ። አልቲሜትሊ ዴሞክራሲን ኤክሰርሳይስ የምናደርገው የትግራይ ህዝብ ልክ እንደ ሌሎች ክልሎች መሪ የሚለውን ሰው በምርጫ መርጦ የራሱን አስተዳደር በህዝቡ ይሁንታ እና በህግ አግባብ ሲመሰረት ነው። የዚህ የትራንዚሽናል አድሚኒስትሬሽን ዋነኛ ስራ የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎግ መሳተፍ ብቻ ሳይሆን የትግራይ ህዝብ የታገለለትንና የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል። የህዝብ ለረጅም ጊዜ ለዲሞክራሲ፣ ለሰላም፣ ለልማት የታገለ ብዙ ዋጋ የከፈለ ህዝብ ነው። ተጨማሪ ዋጋ እንዲከፍል ከልማት እንዲርቅ ከሚያደርጉ ተግባራት በመቆጠብ ህዝቡ ስልጣኑ ተጠቅሞ ልጆቹን መምረጥ እንዲችል ልጆቹ ሲባል በርካታ ትግራይን ለማስተዳደር ኢትዮጵያን ለማስተዳደርና ለማገዝ የሚችሉ ሰዎች በትግራይ ፖለቲካል አውድ ውስጥ እንዳሉ ይታወቃል። ያንን ግን ምርጫ ማካሄድ ያለበት የትግራይ ህዝብ ስለሆነ ይህን በማሳካት ረገድ ጀነራል ታደሰ በየቀኑ በተግባር የትግራይን እናቶች፣ ወጣቶች፣ ምሁራን ፍላጎት ለማርካት የበኩላቸውን አስተዋጽኦ እንደሚያደርጉ ሙሉ እምነት አለኝ። በእኛ በኩል እንደተለመደው አስፈላጊውን ድጋፍ እናደርጋለን። የትግራይ ህዝባችን እፎይታ እንዲያገኝ ወደ ሰላም፣ ወደ ልማት እንዲገባ እንደ ሌሎች ወንድሞቹ በኢትዮጵያ እየመጣ ያለውን ለውጥ እንዲቋደስ ከፍተኛ ፍላጎት ስላለን በሙሉ ልብ የምንደግፍ መሆኑን በድጋሚ ላረጋግጥልዎ ፈልጋለሁ። መልካም የስራ ዘመን ይሁንልዎት። በባለፉት ወራት በነበረኝ ውይይት ያረጋገጥኩት የትግራይ ወጣቶች፣ የትግራይ ምሁራን፣ የትግራይ ባለሀብቶች ሰላም ይፈልጋሉ፣ ልማት ይፈልጋሉ። ከሌሎች ወንድሞቻቸው ጋር ሆነው የትግራይን ህዝብ ህይወት መለወጥ ይፈልጋሉ። ያን ሁሉ ድጋፍ በመጠቀም አመርቂ ስራ እንዲሰሩ ያለኝን ምኞት እየገለጽኩ፣ በዚህ መልኩ እንደሚወራው ሳይሆን በሰላም፣ በንግግር በህግ አግባብ የስልጣን ሽግግር የማድረጉ ሂደት ባህል እንዲሆን እና የኢትዮጵያም መለኪያ ገጽታ እንዲሆን እየተመኘው አቶ ጌታቸው ረዳ ባለፉት ጊዜያት ካደረጉት በተጨማሪ በሚቀጥሉት ጊዜያት ከፌዴራል መንግስትም ከክልሉ መንግስትም በፖለቲካል አውድ ውስጥ አዎንታዊ ሚና እንደሚጫወቱ ያለኝን እምነት ለመግለጽ እወዳለሁ። እጅግ በጣም ወሳኝ ፕሮግራም ነው። ቀሪውን ተግባር ስለሆነ የሚያረጋግጠው የተግባሩን ስራና እስክሪብቶውን ለጀነራል ታደሰ አስረክበናል። እንግዲህ ቀሪውን በአብረን በጋራ እያየን እየተጋገዘን የምንቀጥል ይሆናል። የሞተው የሚነሳበት አለቀ፣ አከተመ የተባለው እንደ አዲስ የሚጀምርበት ነው ትንሣኤ ደስታም